የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በኢትዮጵያ ኒውክሌር ኃይል ማመንጫ ለመገንባት የተደረሰው የድርጊት መርሃ ግብር ስምምነት የኢትዮ ሩሲያ ግንኙነትን ወደ አዲስ ምዕራፍ ይወስደዋል አሉ። በሩሲያ የስራ ጉብኝት እያደረጉ የሚገኙ ዶክተር ጌዲዮን ጢሞቴዎስ ከሩሲያቻቸው ሰርጌ ላቭሮቭ ጋር ከተወያዩ በኋላ በሰጡት መግለጫ በኢትዮጵያ ኒውክሌር ኃይል ማመንጫ ግንባታ ለመገንባት የሚያስችል የድርጊት መርሃ ግብር ከጂሲ ሮሳት ጋር ተስማምተናል ብለዋል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ በበኩላቸው ኢትዮጵያ የብሪክስ አባል መሆኗ ሁለቱ ሀገራት ሌላዊ መወያ አጀንዳ እንዲኖራቸው ማድረጉን አውስተዋል። ብሔራዊ ባንክ በሕገ ወጥ የሐዋላ ገንዘብ አስተላላፊ ድርጅቶች ላይ ከባድ እርምጃ እንደሚወስድ አስጠነቀቀ። ባንኩ ከውጭ ሀገር ከሚገኙ ሐዋላ አስተላላፊ ድርጅቶችና ከንግድ ባንኮች ጋር ሲወያይ መንግስት በተደጋጋሚ ወደ ሕጋዊ መንገድ እንዲገቡ ጥሪ ያደረገላቸውና ጥሪውን ያልተቀበሉ አንዳንድ የሐዋላ ገንዘብ አስተላላፊዎች መኖራቸውን አሳውቀዋል። ባንኩ በእነዚህ ድርጅቶች ላይ በጥናትና በመናበብ ላይ የተመሰረተ ጠንካራ እርምጃ ለመውሰድ መዘጋጀቱን እወቁ ብለዋል። የገንዘብ ሚኒስትር አህመድ ሺዴ ከአሜሪካ ግምጃ ቤት ከፍተኛ የስራ ኃላፊዎች ጋር የሁለቱን ሀገራት የኢኮኖሚ ትብብር ማጠናከር በሚቻልባቸው ጉዳዮች ላይ ተወያዩ። ከዓለም ባንክና ከዓለም አቀፉ የገንዘብ ተቋም አይኤምኤፍ ዓመታዊ ስብሰባ ጎን ለጎን በሀገራቱ የጋራ ጉዳዮች ላይ መክረዋል። አሜሪካም ከዓለም አቀፉ የፋይናንስ ተቋም ጋር በመተባበርና የግሉ ዘርፍ ተሳትፎ በማሳደግ የኢትዮጵያን የኢኮኖሚ ሽግግር ለመደገፍ ቁርጠኛ መሆኗን አረጋግጣለች።